እንደ ሲዳማ ክልል ከጤና ኬላ እስከ ሪፈራል ሆስፒታል ድረስ ቁጥራቸው 1409 የጤና ተቋማት እንዳሉ ከክልሉ ጤና ቢሮ ያገኘነው መረጃ ያሳያል። ከዚህ ውስጥም 743ቱ የግል ጤና ተቋማት ናቸው። የክልሉ ጤና ቢሮ የጤናና ጤና ነክ አገልግሎት ጥራት ቁጥጥር ባለስልጣን ከኢትዮጵያ የመድኃኒት አቅራቢ አገልግሎት የሐዋሳ ቅርንጫፍ፣ ከኢትዮጵያ የምግብና መድኃኒት ቁጥጥር ባለስልጣን ሐዋሳ ቅርንጫፍና ከሐዋሳ ከተማ አስተዳደር ጤና መምሪያ ጋር በመተባበር ህገወጥ የመድኃኒት ዝውውርን መግታት በሚቻልባቸው ጉዳዮች ዙሪያ በክልሉ ከሚገኙ የግል ጤና ተቋማት ባለቤቶች ጋር አዋሳ ከተማ ውይይት ተካሂዷል። ውይይቱን በንግግር የከፈቱት የሲዳማ ክልል የጤናና ጤና ነክ አገልግሎት ጥራት ቁጥጥር ባለስልጣን ዋና ዳይሬክተር አቶ ቡሪሶ ቡላሾ የግል የጤና ተቋማት የማህበረሰቡን ጤና ለማስጠበቅ በሚደረገው ስራ ውስጥ ሚናቸው የጎላ መሆኑን ተናግረዋል። ከእነዚህ የግል ጤና ተቋማት በተፈቀደላቸው ደረጃ ህጉን ተከትለው ህክምና የሚሰጡ እንዳሉ ሁሉ በህገ ወጥ መንገድ የሚንቀሳቀሱ ስለመኖራቸውም ጠቅሰዋል። ከግል ተቋማት የሚያቀብላቸውን ደላላዎችን በማስቀመጥ ከጤና ጣቢያ ከሆስፒታል መድኃኒትን ዳይቨርት የሚያስደርጉ አካላት አሉ። በእነዚህ ላይም እስካሁን ድረስ የማዳግም እርምጃ እየተወሰደ የተሰረዘባቸውም አሉ ሞር እነዚህን ፎከስ አድርገን የምናቀርቡ ሳይሆን በዛው ልክ ደግሞ በጣም የሚመሰገኑ ተቋማትም አሉ። በውይይት መድረኩ ላይ ህገወጥ የመድኃኒት ዝውውር ቁጥጥርን በተመለከተ እንዲሁም በዚህ ዙሪያ በወጣው ህግ ዙሪያ የመወያያ ጽሁፍ ቀርቧል። በዋናነትም በአሰራር ሂደት ያሉ ክፍተቶች እንዲሁም የመፍትሄ አቅጣጫዎች በቀረቡ ጽሁፎች ላይ ተመላክተዋል። ከቀረቡ የመወያያ ጽሁፎች መነሻነትም የውይይቱ ተሳታፊ አካላት በአሰራር ሂደት ቢስተካከሉ ያሏቸውን ጥያቄዎችና ሀሳቦችን ሰንዝረዋል። በተለይ እነዚህ ከነን ኮሚኒኬብል ዲዚስ ጋር የስኳር ህመም መድኃኒት አቅርቦት ጋር ብዙ ህመምተኞቻችን የዚህን የመድኃኒት እጥረት ስለነበረ ሰርቪሱን ኦልሞስት አያገኙም ማለት እንችላለን። ዞሮ ዞሮ ግባቱ አልቲሜት ጎሉ ዩዘር ላይ ነው። ስለዚህ ይሄኛውን ከዚህ በኋላ ባለው ቀለል ባለ ሲስተም አንደኛ የክልላችን ማይበርም በሚገባ በዚህ ዘርፍ ለመስራትም ሙሉ ዝግጅት ያለውና ፈቃደኛ ከመሆኑ ጋር የተነሳ በመተሳሰር ቢሰራጭ ለህብረተሰባችን ሳይሞት መድኃኒቶቹ ደርሰው ህይወት ይታደጋሉ፣ ለብዙ ክፍተትም ሙላት ይሆናል የሚል እምነት ይኖረኛል። ጤናው የግል የመንግስት ወይም ደግሞ ፕራይቬት ፐብሊክ ተብሎ ይከፈል እንጂ አንድ ማዕድ ነው። አንዱ ብቻውን አድጎ አንዱ አይቀርም እና ተቆጣጣሪ አካሉ የተወሰነ መሻሻል እንዳለው ሪኮግናይዝ ብናደርግም ባደርግም ስቲል ዳብል ስታንዳርዶች አሉት። የአዋሳ ከተማ አስተዳደር ጤና መምሪያ ኃላፊ አቶ ይርዳቸዋን አቶ ህገወጥ የመድኃኒት ዝውውር እንደ አዋሳ ከተማ መኖሩ ስለመረጋገጡና ህገወጥነትን በጋራ መከላከል እንደሚያስፈልግ ተናግረዋል። ህገወጥ የመድኃኒት ዝውውርና ህገወጥ የሆኑ መድኃኒቶች አሻሻጥ ስርዓትን ቀጥለን የምናስቀርበትን ሂደቶች ጠንካራ የሆነ ክትትል ጠንካራ የሆነ መናበብ በፓብሊክ ፕራይቬት ፓርትነርሽፕ ጋር በመፍጠርም ቢሆን ይሄ ችግሮች ከስሩ መቀረፍ አለበት የሚለው ነገር ቦልድሊ እንድታይ ነው የሚፈልገው። በተለይ ትላልቅ የግል ጤና ተቋማት የመድኃኒት ቤት አገልግሎታችሁን መፈተሽ አለባቸው ያሉት በኢትዮጵያ የምግብና መድኃኒት ቁጥጥር ባለስልጣን የአዋሳ ቅርንጫፍ ስራ አስኪያጅ አቶ ፍቃዱን ማኔ ናቸው። በእርግጠኝነት በህጋዊ መንገድ ነው ግዢ የሚፈጽሙት ይታወቃል። ግን ህገ ወጥ መድኃኒቶች እየገቡ ነው። አሁን መድኃኒቱን ለመጥቀስ ማኒቶልን ጨምሮ ማለት ነው የግል ተቋማት ሆስፒታሎች ውስጥ እየገቡ ነው። በህጋዊ ኢንቮይስ ነው እየገባ ያለው። ስለዚህ እኔ የሆስፒታል ባለቤቶች የሆስፒታል ስራ አስኪያጆች ነገ ከነገ ወዲያም አሁን ወደ ማህበሩ መምጣት መጣቱ አይቀሩም ወደ ሬጉላቶሪ መምጣቱ አይቀርም። ስለዚህ እኔ አደራ እምለው ከዚህ እንደወጣችው ግዢ ተፈጽሞ የሚመጡ መድኃኒቶችን በደንብ ብታጣሩልን ከመድኃኒት አቅርቦት ጋር በተያያዘ ከተሳታፊዎች ለተነሱ ጥያቄዎች ምላሽ የሰጡት በኢትዮጵያ መድኃኒት አቅራቢ አገልግሎት የደቡብ ክላስተር አስተባባሪና የአውሳ ቅርንጫፍ ስራ አስኪያጅ አቶ ዘመን ለገሰ ተቋሙ በዋናነት መድኃኒት ለመንግስት የጤና ተቋማት እንደሚያቀርብና በቀጣይ ግን የግሉንም ፍላጎት ለማሟላት እንደሚሰራ አስረድተዋል። የስኳር መድኃኒቶች፣ የአነስቴዢያ ፕሮዳክቶች፣ እነዚህ በግል በበቂ መጠን የማይቀርቡትን በልዩ ሁኔታ እንሰራለን። ፕሮሚስ ማልገባላችሁ ምናልባት የተፈለገውን ያክል በሚቀጥሉት ወራት ውስጥ ላታገኙ ትችላላችሁ አጠቃላይ ግን እንደ ተቋም እቅድ ተይዘው እየተሰራ እንደሆነ ነው። የእናንተም ኮንሰርን የእቅዳችን አካል ሆናል። አዋጁ ወጥቷል። አዋጁን ደግሞ ለማስፈጸም የሚወጡ በቦርድ የሚጸድቁ መመሪያዎች ስላሉ ቅድም ማህበሩም ያነሳቸውን ሀሳቦች እዛ ላይ በደንብ እናካትታለን። የጤና ፕሮግራም መድኃኒቶች መገኘት ያለባቸው በመንግስት የጤና ተቋማት ብቻ መሆኑን ያነሱት አቶ ዘመን በእነዚህ አይነት ተግባር ላይ የተሰማሩ የግል ጤና ተቋማት ከድርጊታቸው እንዲታቀቡ አሳስበዋል። በተለይ የጤና ፕሮግራም መድኃኒቶችን የእኛ ተቋም ያቀርባቸው አንዳንዶቻችሁ ደረታችሁ ነፍታችሁ ነው የሚሸጡት ኢፒኤስኤስ የሚለው ሎጎችን ጭምር ያለበትም ማለት ነው። ኢፒኤስኤስ ሎጎ ያለበት በግል ጤና ተቋም ሊሸጥ የሚችል ይኖራል። ለምሳሌ ግዙ ብለናችሁ በምትገዙበት ወቅት የእኛ ሎጎ እናንተ ተቋም ውስጥ ሊገኝ ይችላል። ነገር ግን በመንግስት ተቋም ብቻ የሚገኙ መድኃኒቶችን ይዛችሁ የሚሸጡ ጤና ተቋማት እኔ ከድርጊታችሁ እንድትቆጠቡና ለዚህ ደግሞ ተቆጣጣሪው አስፈላጊውን እርምጃ መውሰድ አለበት ብዬ አስባለሁ። ተቆጣጣሪው አካል ከአገልግሎት ሰጪው ጋር አብሮ መሆን የለበትም ተብሎ የተነሳው ሀሳብ ትክክል ነው ያሉት የሲዳማ ክልል የጤናና ጤና ነክ አገልግሎት ጥራት ቁጥጥር ባለስልጣን ዋና ዳይሬክተር አቶ ቦሪሶ ቡላሾ፣ ያም ሆኖ በቁጥጥር ስራው ላይ ጫና ለመፈጠሩን አስረድተዋል። ሬጉሌተሪው ከሰርቪስ ፕሮቫይደሩ ጋር መቀመጥ የለበትም። ትክክለኛ ጥያቄ ነው። ተቆጣጣሪው ከሰርቪስ ፕሮቫይደሩ ጋር ሀው እንዴት ነው ሬጉሌት የሚያደርገው? እንዴትስ ነው እርምጃ የሚወስደ? የሚለው ነገር ትልቅ አቴንሽን የተሰጠው ኤሪያ ስለሆነ ምናልባት እንደ እንትንም የቀረበ ጉዳይ ስለሆነ ሲወሰን ይወጣል። ነገር ግን እንደዛም ሆኖ እንደየክልላችን ተጨባጭ ሁኔታ በምናይበት ጊዜ ብዙ ጫናም እስካሁን ድረስ በአራት አምስት ዓመት ውስጥ አልገጠምን።